ድንግል አልቻለችም እንባዋን ልትገታ። ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጅዋ ሲንገላታ

ደረሰ አንተን ለመሰቀል የአዳም በደል አደረሰ አንተን ለመሰቀል የሔዋን ስተት አበቃለሞት ለሞት ቸሩ አባት የሄዋን ስተት አበቃል ሞት ቸሮ አባት። ምን አላችሁ? የአምላካችን ስሙ የተመሰገነ ይሁን። ይህ አሁን እኔ የቆምኩበት ቦታ ይሄ በር ይታያቸዋል። ይሄ በር የኢትዮጵያን ታሪክ የቀየረ በር ነው። ምንድነው የተፈጠረው? እንግዲህ ንግስት ሳባ ወደ ሰሎሞን የሰሎሞንን ጥበብ ቃሉን ስሙ። ቆይ ከእሱ ጋር አትጋፉ ከልባችሁ ሲሆን እኮ አንድ ያቁሙት። አሁን እየሄድን አይደለም፣ እየሰማችሁ ነው። ንግስት ሳባ ወደ ሰለሞን ጥበቡን ልትመለከተች ሄደች። ጥበቡን ከተመለከተች በኋላ ጥበቡን ካደነቀች በኋላ እሱ ደግሞ ወደዳት ይላል ክብረ ነገስት። ቀዳማዊ ሚኒሊክን ፀንሳ ተመለሰች። በሀያ ሁለት አመቱ የአባቱን አገር እንዲያይ ወደዚህ አገር ልከዋለች። እሷ ግን የሱን ጥበብ ለማየት ስትመጣ ስለወደዳት ለሰራዊቷ ማስፈሪያ፣ ለከብቶቿ ሳር ማበያ፣ የሷ ሰዎች ወደፊት ሲመጡ በዚህ ቦታ ላይ እንዲያርፉ ርስት ሰጣት። ይሄ ሰፊው ርስት ቀራንዮው የሚባለው ቦታ ለኢትዮጵያውያን የተሰጠ ርስት ነበረ። የሚገርማችሁ አብርሃም ይስሐቅን የሰዋበት ራሳቸው አይሁዶቹ አክራሪዎቹ መጥተው እዛ እነሱ ያሉበት ቦታ አይደለም አብርሃም ይስሐቅን የሰዋው እዚህ ነው እያሉ ድንጋይ አስቀምጠዋል እዚህ ጋር ድንጋይ አለበት። ስለዚህ በዚህ ቦታ በዚህ ቦታ የኢትዮጵያን ርስት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዓለምን ያዳነበት ቦታ እሌኒ መስቀሉን ቆፍራ ያወጣችው እኛ ርስት ላይ ነው። አባቶቻችን ይህን ርስት እየጠበቁ በቤተ መንግስት ደረጃ ነው የኖረው ይሄ ቦታ ወደ ቤተ ክነክ ከዞረ ጥቂት አመታት ነው። ነገስታቱ ነበር የሚያስተዳድሩት። በርካታ ነገስታት በዚህ ቦታ እንደራሴ እየሾሙ ሰው እያስቀመጡ ነበር የሚጠብቁት። ኢትዮጵያዊ ጃንደረባም ለዚሁ ስራ ነበር እርስት ለማስተዳደር የሚገባውን ግብር ለመክፈል ሌሎቹን፣ ነገሮች መንግስታዊ ስራዎች ለመስራት ነው ወደዚህ የመጣው። ስለዚህ የሚመጡ ነገስታት እነ ቅዱስ ላሊበላ እኮ እዚህ ተቀምጠዋል ታውቃላችሁ። ከወንድሙ ተጣልቶ በዚህ ቦታ ላይ እንደተቀመጠ ታሪክ ይነግረናል። ከዛ በኋላ ነው እንግዲህ ወገኖቼ፣ ግብፃውያን የኛ አባቶች የኛ መነኮሳት ይሄን ቦታ እየጠበቁ ባለበት ሰዓት ማዕከላዊ መንግስት እየተዳከመ በመጣ ሰዓት አባቶቻችን ተረክመው ሲያስተዳድሩት ወረርሽኝ ገባ። ከወረርሽኙ በፊት አንድ ግብፃዊ አስጠጉኝ፣ በሃይማኖት ወንድማችሁ ነኝ ሲላቸው ሲላቸው አስጠጉት። እሱ ደግሞ ከሀገሩ ተላልኮ ቄስ አመጣ። ቀስ እያሉ ተስፋፉ። በወረርሽኙ ጊዜ አባቶቻችን ሲያልቁ የነበረንን የቦታ ማረጋገጫ ሰነድ ኮረርሽ በወረርሽኙ ምክንያት ሰብስበው አቃጠሉት፣ ሰነድ እንዳይኖረን። ከዛ በኋላ አባቶቻችን አስወጥተው በርዘጉባቸው የቀሩትን እነሱ ተስፋፍተው ይዞታውን በራሳቸው ያዙት። በስታተስኮ ቢያስከውን ይዘ ቆይ በሚለው ህግ ግብጾች እጅ ስለተገኘ ራሳቸው ያዙት። አባቶቻችን እንዴት ይቀራል ብለው ይቻውን የቀረችዋን ከወንዝ ጭቃ እየተሸከሙ ድንጋይ እየተሸከሙ አሸዋ እየተሸከሙ በእጃቸው ሰርተው ይቻውን የተረፈችውን አቆዩዋል። ግብጾቹ ግን ቁልፉን ይዘው አባቶቻችን ቢታመሙ ግብጾች እስኪከፍቱ ድረስ ሲሞቱ ነበር። ውስጥ አንድ በረን ያለችው ቁልፉም በእነሱ እጅ ነው። ረዥም ጊዜ አባቶቻችን በሰቆቃ ኖሩ። መጨረሻ እንግዲህ ዳግማዊ ሚኒሊክ ዳግማዊ አጼ ሚኒሊክ የአድዋ ጀግና ብቻ አይደሉም። የኢየሩሳሌምም ጀግና ናቸው። የበዓሉ ቀን መሳይ በላንበትን ካያችሁ፣ አጼ ዮሐንስ አስጀመሩት አባው ለሰማያት በሚባሉ አባት አማካኝነት። ከዛ በኋላ ግን ሳያልቅ እሳቸው ተገደሉ። ሲገደሙ መተማ ላይ እሳቸው የጀመሩትን አባቴ በጀመሩበት ማለቃል አለበት ብለው አጼ ምኒልክ ናቸው ያንን እስከ ዘውዱ ድረስ ያስፈጸሙት። የእሳቸው ልጅ ንግስተ ነገዛ ዘውዲቱ ናት ህንጻ የሰራችለት። ስለዚህ የእሳቸው ፍሬ የእሳቸው ገብ መጨረሻ ተላልከው በዲፕሎማሳዊ ጥረት ይሄንን በር አስከፈቱ። ይሄ ምኒልክ በር ይባላል። ደስ ይበላችሁ። አሁን የዚህ ቁልፍ እኛ ጋር ነው ያለው። እሚገርማችሁ፣ እየተጠበቅን ነው ምን የግብፃውያን ከኛ ወሰዱት ይዞታ ይሄ እንዳለ ነው። ታዩታላችሁ። በላይ እስከ ፎቅ ድረስ እስከ ቤተ መቅደስ አባቶቻችን ደግሞ እዚህ ውስጥ እንኳን እንዳይኖረው አንድ ግብፃዊ ነው ቁልፉን ይዞ እዚህ ነው የሚኖረው ለብቻው፣ እንደ ጥበቃ እንደ ዘበኛ። መናይ ነው እኮ ስድስት ሺህ የሚደርሱ ኢንጂነሮች፣ ዶክተሮች ተሰብስበው ግብፃውያን በቀን አንዳንድ ዶላር እያዋጡ ሎቢስት ቀጥረው ነው የሚሟገቱት። እርስቱ የኛ ነው። በየቀኑ በየበዓሉ አባቶቻችን እየተፈነከቱ እየተደበደቡ መከራቸውን እያዩ፣ የግብጽ መንግስት ለዚህ እስላም ነው፣ ግን ለዚህ ቤተክርስቲያን ዋጋ ይከፍላል። የኢትዮጵያ መንግስት እስላማዊ አይደለም፣ ግን ለዚህ ቦታ ዋጋ ለመክፈል ፈቃደኛ አይደለም። የሚገርማችሁ መንግስቱ ኃይለ ማርያም ሳይቀር ዴር ሱልጣን ይዞታችን የኛ ነው ብሎ ደብዳቤ ለእስራኤል መንግስት ጽፏል። ሃይማኖት የለኝም የሚለው ሃይማኖት አለን የሚሉት ግን ይህን ቦታ እንኳን ሊደግፉት መጥተው ሊያዩት ሊደግፉት የሚገርማቸው የዘውዲቱ ህንፃ እንኳን አሁን ለድሳት ከተዘጋ በኋላ ሰብረው ሌሎች ሰዎች ገብተው እየኖሩበት ነው እሱን እንኳን የዘውዲቱ ህንፃ በመንግስት ስር ነው መከታተል አቅቷቸው ሊያስነጥቁት ነው ክፍተቱን ተመልከቱ የጥንቶቹ በገንዘባቸው በሀብታቸው ቦታ እየገዙ እነ ባልቻ ሳፎ እና ፈንጉስ ነሲቡ የኢትዮጵያ ታላላቅ ነገስታት በዚህ ቦታ ላይ ርስት ገዝተው በዛ ርስት አሁን ቤተክርስቲያኗ ትተዳደራለች። በጣም ነው የሚደንቃችሁ። ስለዚህ ይሄን ቦታ ዳግማዊ ሚኒሊክ የአድዋው ጀግና ያስከፈቱት በር ነው፣ የወንድ በር ነው። አሁን በዚህ አባቶቻችን እንደ ልብ አምሽተው ይገባሉ፣ አምሽተው ይወጣሉ፣ ከልካይ የለባቸው። ግን በየበዓላቱ ጠብ ነው። መብራት አብርተው በእኛ በር ነው የሚያልፉት። እዚህ ውስጥ አርባይቱ እንስሳ፣ ቅዱስ ሚካኤል፣ መድኃኔዓለም ቤተ መቅደስ አለ። ቤተ መቅደሶቹ ጠባብ ጠባቦች ናቸው። አይታደስም ብለው እስራኤል መንግስት ነው ይታለስ ብሎ እነሱን ማስወጥቶ አድሱ ያስረከበ። ንብረትነቱ የኛ መሆኑን ያውቃል፣ ግን መስጠት አይፈልግም። ፖለቲካውን ባላንስ ማድረጊያ ነው የሚጠቀምበት፣ ከግብጽ ጋር ፖለቲካ ነው። ግን የኛ መንግስት ቢጠነክር፣ የኛ ቤተ ክህነት ቢጠነክር፣ ይሄን ቦታ ለማስመለስ ትንሽ ተስፋ ሊገኝ ይችላል። አሁን በጭቃ ቤት ማቀዝቀዣ የለው፣ ማሞቂያ የለው፣ ሽንት ቤት የለው። አባቶቻችን እንዲህ ባለ ጭንቅ ነው የሚኖሩት። እነሱን መጥቶ ማየት በራሱ ከጉብኝት በላይ ነው። አለውላችሁ ማለት ከጉብኝት በላይ ነው። ከሰባት ሺህ በላይ ግብጻውያን እየመጡ በዓል አክብሮ ይሄዳሉ። ስፖንሰር እየተደረጉ ስፖንሰር እየተደረጉ እኔና እናንተ ግን ዴር ሱልጣን ርስት አለን ብሎ መምጣት አልተለመደም። ስንቱ ኢትዮጵያዊ ነኝና አብት የሚያውቀው ይሄን ንብረት የሚያውቀው ከአፍሪካውያን ሰባት ገዳም ያላት ብቸኛዋ ቤተክርስቲያን ይቺ ኦርቶዶክሳዊ ቤተክርስቲያን ኢትዮጵያ ሀገራችን ነው ከታሪክ በላይ ነው። አባቶቻችን ደማቸውን ጠብ አድርገው አጼ ቴዎድሮስ እኮ ይፎክሩ ነበር የኢየሩሳሌም ሽ ኢትዮጵያ ባሊሉ ነበር። ኢየሩሳሌም ሄደው ከቱርክ ፈልቅቆ አውጥተው ነፃ አውጥተው የክርስቲያን ሀገር የማድረግ ትልም የነበራቸው አይጉራዊ ራእይ የነበራቸው ነገሥታት አልፈዋል እና አጼ ካሌብ እኮ ናግራት የመን ድረስ ሄደው ክርስቲያኖችን ነፃ አውጥተው። ሃይማኖት አጥንቶ እኮ ተመልሶ አባ ጴንጠሊዮን ገዳም ገብተው ነው። እንግዲህ ይህ የምትመለከቱት ኦርቶዶክሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቀራንዮ ነው። በዚህ ቦታ ላይ እጅግ ልብን የሚነካ የፍቅር ሰንሰለት እየተደረገልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ዋጋ የተከፈለልን ቦታ ነው። ይህ ቦታ ቀራንዮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ስፍራ ነው የሰቀሉት። በግራ በቀኝ የምታዩት እናታችን እመቤታችን ቅድስት ድንግል ማርያም በዚህ በኩል ከመስቀሉ ስር ሆና፣ በዚያ በኩል ደግሞ ቅዱስ ዮሐንስ ወንጌላዊው ቆሙ። የምትመለከቱት መሀል ላይ ጌታችን የተሰቀለበት ስፍራ ይህ የቀራንዮ አደባባይ ነው። እግዚአብሔር ኃጢአታችንን ሁሉ ይቅር ይበለን፣ እርሱ ስለኛ ደሙን አፍስሷልና፣ በፈሰሰው ደግሞ ይጎብኘን። ይቅርታው ከሁላችንም ጋር ይሁን።

ኦርቶዶክሳውያን ይህ የምትመለከቱት ጌታችን መድኃኒታችን ኢየሱስ ክርስቶስ የተገነዘበት ቦታ ነው። ዮሴፍ፣ ኒቆዲሞስ ቅዱስ ቅዱስ ቅዱስ እግዚአብሔር ብለው የገነዙበት ስፍራ ይህ ስፍራ ነው። በዚህ ስፍራ ከመላው ዓለም ሁሉም እየመጣ ይሰግዳል፣ ይጸልያል። ጌታችን ቸርነቱ ከሁላችንም ጋር ይሁን። የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን። ኦርቶዶክሳውያን በመላው ዓለም የምትገኝ እግዚአብሔር ሰላም ከሁላችን ጋር ይሁን። እንግዲህ ይህ ፍቅር ቦታ ነው። በጠቅላላ ስንመለከት የነበረው ከቀራንዮ ጀምሮ ጌታ ከዚያ በፊትም ጌታችን 13ቱ ምዕራፍ የወጣበት በ13ቱ ምዕራፍ በኩል ጌታችን መድኃኒታችን ኢየሱስ ክርስቶስ ጸዋተ መከራ የተቀበለበትን ቦታ እየቆጠርን ደርሰን ቀራንዮ ደርሰናል። ከቀራንዮ እንደገና ደግሞ እንደተመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገነዘበትን ቦታ አይተናል። ከዚያም ደግሞ እናታችን እመቤታችን ቅድስት ድንግል ማርያም የጸለየችበትን የጸሎት ስፍራ አይተናል። አሁን ደግሞ ይሄ የምትመለከቱት ህዝቡ ሰፍ ሰልፍ ይዞ የሚሄደው በጠቅላላ ጌታችን መድኃኒታችን ሞትን ድል አድርጎ ወደተነሳበት ስፍራ ነው። ሞትን ድል አድርጎ የተነሳበትን ቦታ ነው። ትንሣኤ ጌታችን ተነስቶ የሱ መነሳት የኛ መነሳት የሱ ትንሳኤ የኛ ትንሣኤ መሆኑን ያረጋገጥን እያየን ሁሉን በመጽሐፍ ቅዱስ ያለውን በሙሉ በተግባር እዚህ ታገኛላችሁ። አካባቢው የፍቅር ስፍራ ነው። ሁላችሁም ስትመጡ የምታለቅሱበት፣ ልባችሁ በሀዘን የሚሰበርበት ድንቅ ቦታ ነውና ይህንን በረከት የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለሱ ይሁን። እንግዲህ ያላያቸው ኢየሩሳሌምን እየመጣችሁ እየጎበኛችሁ እንድትመለከቱ እንድትጎበኙ ከዚህ የበለጠ ህይወት የለምና ለእናንተም መይም መልካም ምኞት እንመኛለን ስለነበረን ሙሉ የጉብኝት ጊዜ እግዚአብሔር የተመሰገነ ይሁን እግዚአብሔር ይስጥልን ሳስተላልፍላችሁ የነበርኩትን የዲያቆን ዘማሪ በኃይሉ ተበጀነኝ የእግዚአብሔር ሰላም ከሁላችንም ጋር ይሁን አሜን